እንዴ፣ መዝሙሮቹ ስለ ስለ ጌታ ስለ ኢየሱስ አያነሱም። አደረገልኝ ተደረገልኝ ይላሉ እንጂ ማን እንዳደረገ እንኳን በስም አይጠቅሱም? በስም ወዳጄ፣ ወድሃለሁ፣ ወዳጄ፣ ወዳጄ ይበሉ እንጂ ወዳጁ ገብረ ማርያም ይሁን ጌታ ኢየሱስ ይሁን ለመለየት አንዳንዴ ያስቸግራል ስለማን እንደሆነ ስለ ምን ጉዳይ እንደሆነ እንደው ቢጠየቅ ማለት ነው። ዳሩ በማስተዋል መዘመር የሚልም ነገር ትንሽ እየራቀን ያለ ይመስላል። እምንለውን እያወቅን ማለት ምን እያልኩ ነው እያልን የማለቱ ነገር ላይ ትንሽ ደከምከም እያልን ነው መሰለኝ። እንለዋለን ዝም ብለን ጊዜ በአንድ አዳር ጸሎት ላይ አንዲት ልጅ መዝሙር ትዘምራለች አሉ። ተንበርክካ አጠገቧ የተንበረከከ ሰው መጸለይ አቃተው። ዝም ብላ ስለምትዘምር ደግሞ ድምጿን ከፍ አድርጋ ተከተሉኝ በሚል አይነት መልክ ስለምትዘምር መጸለይ አቃተው። መጸለይ ፈልጓል፣ ግን አታቋርጥም ትለዋለች ትለዋለች ትለዋለች። ለማንኛውም ብሎ ምንድን ነው እያለች ያለች ብሎ ሲያዳምጣሉ፣ አንድ ሰምቶም አያውቀው መዝሙር ይሰማል። ምንድን ነው ቃላቱ የሚለው? አሸናፊ ነው የጥልቁ ጌታ አሸናፊ ነው የጥልቁ ጌታ እያለች ታቀልጠዋለች። የጥልቁ ጌታ ይልና ብድግ ብሎ ሄዶ እጁ ሲጭን ጮኸ ሰውዬ። እምትና አጀሬው ጮኸ። ለራሱ ነው የሚያዘምረው። የዋህ አንዳንድ የዋህ አብረው ይለዋል። ይሄ ደግሞ መቼ ወጣ ነው እያለ ብሎ ይከተላል። ይሄ ግን እዴ የጥልቁ ጌታ ብሎ እና ገሰጸ ጭኖ፣ ደግነቱ ራሱን ገለጠና ወጣ። ተደባልቆ ይዘምራል አንዳንዴ። እና ነቃ ማለት አይከፋም። በላይ ያለው እንዲመስሉ ሰዎቹ ማለዳ ላይ የተጠሩት ምን እንደነካቸው አይታወቅም። አሁን እንትናን ነው የሚመስሉት። ብዙዎቹ ክርስቶስን ስለ መምሰል አስቡ እና ችግራል። ከምን የተነሳ ነው? አንድ የተሳሳተ ትምህርት ተከቶባቸዋል። ወዴት ወዴት ነው የሚያድጉት? ወደ ክርስቶስ አይደለም። ራስ ወደ ሆነው ወደ ኢየሱስ ክርስቶስ አይደለም እያደጉ ያሉት። በአሁን ጊዜ ብሶች ሰዎቹም ደግሞ ጌታን ምሰሉ፣ እባካችሁ ብለው አስተምሩ። አይ አይ፣ በቅርብ ቀን ያጋጠመኝ ነገር ልንገራችሁ። አንድ ቦታ ሻይ ለመጠጣት ተቀምጬ፣ ያለው ኢትዮጵያ ውስጥ ነው። ወደዛ ጥግ ላይ እንደዚሁ ሻይ ይጠጣ የነበረ ሰው መጣ። አላውቀውም። ሰላም ሊለኝ እንደመጣ ገብቶኝ፣ ሰላም አልኩት። ግን ሰላም ሲለኝ ትንሽ አቀራረቡ ለየት አለብኝ። እንዴት ነው የሆነው? ወደታች ወደ እግሪ ወረደብኝ እና ነገሩ ስላላማረኝ ያስኩትና ሰላም ተባብለን ሁኔታው ግር ስላለኝ የት ነው የምታመልከው ብዬ ጠየኩት። በኋላ ነገረኝ ነገረኝ፣ ሲነግረኝ ገባኝ። እዛ ጋ እንደዛ ይደረጋል ተጀምሯል አላሉ። በርከክ ይባላል አሉ፣ ለተቀባው ሰውዬ በርከክ ይባላል። እና እዛ የለመደውን ነው ለካ ብዬ ነው ለወደፊቱ ጥንቃቄ ወስጄ ተውኩት እላችኋለሁ። እና ለጌታ ለአምላክ ስገድ፣ እርሱም ብቻ አምልክ የሚለውን ቃል መንገድ ሲገባቸው መቀበል ጀምረዋል መቀበል ወዴት ወዴት ነው ሰዎች እያደጉ ያሉት? አሁንም ራስ ወደሚሆነው ወደ ኢየሱስ ክርስቶስ ነው ወይ? ስተትን ሲያስተናግዱ ሰዎች እንዲህ ይስታሉ። እንዴት ነው ልጅ ወልደህ ሁለት ሴት ከወለደ ምን ያህል ባለቤቴ ያው ሁለት ሴት ወልዳለች።

እኮ ምን ገርም ፍጥረት እሷ። እኮ ወጥ ውጣ የምታመጣው ወጥ እኮ አይደለም። እግዚአብሔር የሰጣው ሴት ብቻት ወልዳለች። ይህው ልጅ ቀጣይ ሆን። አሁን ወንድ ከወለች መኪና ገዛልሻለሁ ቢሉ፣ አሁን ወንድ እንዲሆን ምን ታርግሽ? ምን ትሁን? ምን ሌላ ኬሚስትሪ ታምጣሽ? እስቲ በእህቶቻችን ጭንቅላት ላይ አትጨፍሩ። ወንድ ከሆን ወንድ አትወልድም።

ገና ትኖራላችሁ። ፍርድ ይሆን እውነትን መስማት ያቃተው ህዝብ በሀገራችን? ፍርድ ይሆን የሚያንቀዣቀዠን ባለጠጋ ሀብታም? ብሉይ ኪዳን አዲስ ኪዳን እያወጣ አገላባጭ ተማሪ። እናንተ ኮ ታምር ናችሁ። በአዲስ አበባ እንደ ብርቅዬ እንትንኮ መታየት አለባችሁ። እንደዚህ እየተጠቀሰ መጽሐፍ እንዲህ አብዛኛው ሰው ኮ ለራሱም አይገልጥም ፣ ሲገለጥም አይማርም። አክቹዋሊ በሚማሩ ያሾፋል። ፍርድ ይሆን? እውነትን እምቢባልን ቁጥር ለማይረባ አእምሮ አሳልፎ ሰጥቶን ይሆን በአሻንጉሊት እንድንጫወት ያደረገን ፍርድ ይሆን? እውነተኛው ክብር እየተገለጠ እውነተኛው ክብር የተገለጠበትን የጽድቅ ቃል እምቢ ብሎ በአሻንጉሊትና በፋየርዎርክስ ማዕበድና መንቀዥቀዥ ፍርድ ይሆን? አንዳንዶች ሪቫይቫል ነው ይሉታል። ፕሮባብሊ ፍርድ ነው፣ ፕሮባብሊ ፍርድ ነው። ኧረ ማሙሻ በጣም ደፈርክ ዛሬ። ምንም አርጋች፣ ምንም አርጋች። ወገኖቼ ዲያቢሎስ መገለጥ ላይ ነው የሚያነጣጥረው፣ መገለጥ ላይ ነው የሚያነጣጥረው። የማያምኑትን እንዳይገለጥላቸው አሳውረዋል። ሁለተኛ ቆሮንቶስ አራት አራት የማያምነው ሰው ጋራ ምንም ዲያ ጭቅጭቅ አይፈጥርም። የሚያረገው መነጽር ይገጥምለታል እና አያይም። ሰውዬው ምንም አያይም በቃ አሳውሮ አለ። አሳብን ማሳወር ነው። ክርስቲያኑንስ ምን ያደርገዋል? ክርስቲያኑን ጆሮ ያደነዝዛል። አዲስ በሽታ ኬት አገኘሁ። እብራውያን አምስት፣ እብራውያን አምስት። ተጨነቀ ራሱ ጻፊው ስለ እርሱ የምንናገረው ብዙ ነገር ነበር። ትዝ ይላችሁ እንደሆነ ስለ እርሱ የምንናገረው ብዙ ነገር አለ፣ ጆሮታችሁ ስለፈዘዙ በቃል ለመተርጎም ጭንቅ ነው ይላል እና እነኝን ክርስቲያኖች እንዲሁ ከጊዜ የተነሳ አስተማሪዎች ልትሆኑ ሲገባችሁ፣ ባለጠጋ ጻፊ ያዋቂ የተማረ የሚያውቅ መሆን ሲገባችሁ፣ ገና የልጅነት ትምህርት ሰው እንዲያስተምራቸው ያስፈልጋል። ምን ሆኖ ነው ጆሮ ደንዝዞ? ወዳጆቼ ባለ ሀብት ሁኑ፣ የመገለጥ የሚበራላቸው የሚበራላቸው የሚሰጣቸው ብፁዓን ናቸው የሚባሉ ያወቋትን ሲያምኑ ሲረዱ እንደገና የሚቀጥለውን ሲያውቁ ሲረዱ ባለጠጎችም የሚሆኑ እማይጠግቡ ባለ ሀብት የሆኑ አሻንጉሊት ፍለጋ የማይንከራተቱ በሪያሊቲ ጋራ የሚገናኙ ከሪያሊቲ ጋራ ኤንካውንተር የሚያደርጉ ያነሰ ክርስቶስ ያነሰ መስቀል ያነሰ መዳን መዝናኛ እንዲፈጠርላቸው የማይፈልጉ ካም ቱ ሪያሊቲ ጥጃ ስራልን የማይሉ በጥጃ የማይጨፍሩ የአናሳ አምላክ የማያሰሩ አናሳ መገለጥ ውስጥ የማይገቡ ከትልቁ አምላክ ጋር የሚጋፈጡ የተሰጣቸውን የሚታዘዙ የተሰጣቸውን አክብረው የሚይዙ ወደሚቀጥለው መገለጥ የሚሄዱ ባለጠጎች እግዚአብሔር ያርጋችሁ።